መጨረሻ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ዋላችሁ? እንዴት ቆያችሁ? በያላችሁበት የዓለም ዳርቻ ሰላም ክርስቶስ ይብዛላችሁ። እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ሙስሊሞች እንኳን ለረመዳን ጾም በሰላም አደረሳችሁ፣ ኦርቶዶክሶች ደግሞ እንኳን ለአብይ ጾም በሰላም አደረሳችሁ። ቀኑ አልፏል ያው ግን ስላልተመቻቸልኝ አልነበርንም። በዚህ ሰሞን ኦንላይን ላይ ያልነበርኩኝም እና በጣም ይቅርታ። እንግዲህ ዛሬ ደግሞ በራሴ ቪዲዮ፣ በፊት ሌላ ቪዲዮዎች ነበር የምሰራው። ዛሬ ደግሞ በራሴ ቪዲዮ እኔም ራሴ ብቅ ብዬላቸዋለሁ። እና ቤተሰብ ሆናችሁ ላይክ በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ እና ቤተሰብ እንድትሆኑን በአክብሮት እንጠይቃቸዋለን። እንግዲህ የረመዳን ስራ እንዴት ይዟችኋል ውዶችዬ? እንግዲህ ፈጣሪ ደግሞ ጾሙን የሰላም ያደርግልን ፍቅርን የምናገኝበት ለሀገራችን ሰላም የምሰጥበት ጾም ያድርግልን። ወላችንን በየአይማኖታችን በበስኩት እንስራ። ቴምር በብስኩት ለመስራት ቴምር ጥሬ ያስፈልገናል። ከውስጡ ፍሬ እናወጣለን። ዝብደ ያስፈልገናል። የገበታ ቅቤ እንዲሁም ደግሞ ሰምሰን ወይ ደግሞ ሰሊጥ ያስፈልገናል። የተቆላ ማለት ነው ቡኒ ከለር አስይዛችሁ ትቆላላችሁ። ሽታው እንዴት እንደምጣፍጥ እና ይሄንን ቴምር ከለየሁትኝ በኋላ ቅቤውን አሞቅ ያለው ከዛ አቦከዋለው በጣም ልስልስ ነው ምለው፣ በቃ በጣም ደስ ይላል። ከዛ የሚያስፈልገን ወረቀት ነው። ይሄ ወረቀት ደግሞ የኩኪስ የምሰራበት ምናምን ወረቀት ነው፣ ታውቁታላችሁ፣ በአረቤት ያላችሁት እና ከዛ በኋላ በመዳመጫ እናዳምጠዋለን ቅርጽ እናሳዘዋለን ማለት ነው። እንዲህ አራት ማዕዘንም አይደለም ሞላሌ ሞላሌ ነው። ምንድን ነው የሚባለው? ብቻ ሬክታንግል ማዕዘን እና ከዛ በኋላ ይሄ ብስኩት ነው የሚያስፈልገን። ይሄ ብስኩት በሻይ የሚበላ ብስኩት ነው። አራት ቤት አለ፣ ሁላችሁም ታውቃላችሁና፣ በቃ ስንደረድረው እንዲህ ነው ምንደረድር። ከዛ በኋላ እንገለብጠዋለን። ከገለበጥነው በኋላ ደግሞ አሁንም በጀርባው በኩል በገለበጥነው በኩል ሌላ ብስኩት እንጨምረዋለን ማለት ነው። ከዛ በኋላ ሌላ ብስኩት እንደረድራለን። በሁለተኛው ዙር ከደረደርን በኋላ አሁንም ደግሞ ድጋሚ ነው የምንገለብጠው። እና ውዶችዬ መስራት የምትፈልጉት መስራት ትችላላችሁ። መዳሜ ግን በጣም ወደዋለች። እግዚአብሔርን ለጎረቤት ሁላነው ያሰራችኝና ወሰደች ማለት ነው። እና አሁንም ድጋሚ ሁለተኛ ዙር ደረደርኩኝ። ከዛ በኋላ ገለበት ቆዩ ማለት ነው። አሁን ደግሞ ሶስተኛ ዙር እንደረድረዋለን። እያስተካከላችሁ ደግሞ ቅርጹን እንዲህ በወረቀት ስትይዙት በጣም ነው ቅርጽ የሚይዝላቸው። ማርያም በጣም የሚያምር ነው የሚሆንላቸው። እንግዲህ እንዲደርድሩ እና በመሀል ላይክ ሰብስክራይብ አድርጉን ለአበረታቱ ውዶቼ። በስተ መጨረሻ ግን በዚህ ጋር ጎሎ ነበረ እና ተምር ነበረኝ፣ የተረፈ ተምር ነበረኝ ከዛ እሱን ጨምሬ ሞላውት እናንተም እንደዛ እያደረጋችሁ አስተካክሉ ማለት ነው። ይሄኛው ደግሞ ሰሊጥ ነው ቆልቼ አስቀምጨዋለሁ። ሰሊጥ እሱን ደመደምኩበትና እንዲህ በሁለት ለሁለት ቆርጬ ፍሪጅ ውስጥ አስገባውት በአልሙን የማርጌ ከዛ በኋላ ከቀዘቀዘላችሁ በኋላ አውጥታችሁ ትቆርጣላችሁ። እንግዲህ ከፍሪጅ ከወጣና ከቆረጥኩኝ በኋላ ይህንን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታተም።